ሰላም ጤና ይስጥልኝ። ውድ አድማጭ እና ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻም ሰላም ለእናንተ ይሁን። በኮርማሽ ንዑስ ወረዳ በተደረገው ውጊያም የፋኖ ኃይል ድል መቀዳጀቱ ተሰማ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ሀይለ ማርያም ማሞ ብርጌድ ምኒልክ ሺ አለቃ ሶስት እና ሺ አለቃ አንድ በጋራ በመሆን ጠላት ላይ ከፍተኛ ኪሳራ ማድረሳቸውም ተገለጸ። በኮርማሽ ንዑስ ወረዳ በቀን 25 ሰባተኛ ወር 2017 ዓ ም ጀምሮ ለሶስት ቀን በቆየው አውደ ውጊያም የአገዛዙ ኃይል ክፉኛ መመታቱ ነው የተሰማው። የአማራ ፋኖ በሸዋ ከሰም ክፍለ ጦር ሀይለማርያም አሞ ብርጌድ ሚኒሊክ ሻለቃ 3 እና ሻለቃ 1 በጋራ በመሆን በቀን 25 ሰባተኛ ወር 2017 ዓመተ ምህረት ከሌሊቱ 11 ሰዓት አንስቶ የጠላት ኃይል ወደ ገባበት ስፍራ በማቅናት ከጠዋቱ 1 ሰዓት ተኩል አካባቢ አንስቶ ውጊያ መጀመሩን የታወቀው ከዚያም የፋኖ ኃይሎች ከቀኑ 6 ሰዓት ገደማ በየለት ቀበሌ በቆረጣ ውጊያ በመግባት ያገዛዙ ኃይል ላይ ከባድ ጥቃት ማድረሳቸው የፋኖ አመራሮች ለከሰም ሚዲያም ገልጸዋል በዚህ ውጊያ ወሎች ታዲያም ፋሽስቱ አብይ አህመድ ሰራዊት የሆኑት ሻለቃውን ጨምሮ ለቁጥር አዳጋች በሆነ መልኩ በሞትና በቁስለኛ ማጣቱን ነው ምንጮች ገለጹልን። የአማራን ህዝብ ሊያጠፋ ቆርጦ የተነሳው አገዛዙ በዚህ ውጊያ ሰባት ሞርተር ቢጥልም ብሎም የተለያዩ ከባባድ መሳሪያዎችን ቢጠቀምም የፋኖ ኃይል ላይ ምንም አይነት ጉዳት ማድረስ ባይችልም፣ ይህ ጨፍጫፊ ቡድን የፋኖን ከንደ ብርቱነት መቋቋም ሲያቅተው የንጹሐንን ህይወት እየቀጠፈ ይገኛል። በዚህም የአንድ ንጹህ ዜጋ ህይወት በስናይፐር ጥይት ተኩሰው መግደላቸው ነው የአይን እማኞች ለጣቢያችን የተናገሩትም። አክለውም የጠላት ኃይል መከላከያ፣ ሚሊሻ፣ የኦሮሚያ ልዩ ኃይል እንዲሁም አድማ

አንድ ላይ ተጣምረው የውጊያ ሜዳ ላይ የጠላት ኃይል ቢሰለፍም በፋኖ ክፉኛ ምት ሲደርስበት ለወትሮውንም ሀፍረትና ነውር የማያውቀው ይህ ወራሪ ኃይል በየገባበት ስፍራ ሁሉ ያርሶ አደሩን እህል፣ ሱቆችና የተለያዩ የማህበረሰቡን ንብረት እየዘረፈና እያወደመ እንደሚገኝ የአካባቢው ነዋሪዎች ለከሰም ሚዲያ አስረድተዋል። ይህ በእንዲህ እንዳለም የኮርማሽ ንዑስ ወረዳም አሁንስ፣ ከዚህ ቀደምስ በአገዛዙ ምን ምን ችግሮች እያስተናገደች ትገኛለች ሲል ጣቢያችን ጥያቄ አንስቶ ነበር። ነዋሪዎቹም ለተነሳላቸው ጥያቄዎች መልስ ሲሰጡ የሕክምና አገልግሎት፣ የገበያ ማዕከል፣ የኤሌክትሪክ ኃይል አገልግሎት መስጠት ካቆሙም አመታት ተቆጥረዋል ነው ያሉትም። የኤሌክትሪክ ኃይል ወይም የመብራት አገልግሎት ካገኘን አንድ አመት ከስድስት ወር ሆኖናል። ይህንን ጉዳይ በተመለከተ ፋኖ በተደጋጋሚ ጊዜ የችግር እንዲቀረፍ መግለጫ ማውጣቱ ይታወቃል። የአገዛዙ መንግስት ኃላፊነት ላይ ያስቀመጣቸው ሰዎች በምላሻቸው ግን ማህበረሰቡን ለገጠመው ኤሌክትሪክ ኃይል ወይም የመብራት አገልግሎት ችግሩን እንደሚያስተካክሉ ቢገልጹም ይሁንና እስካሁን ድረስ ምንም አይነት መፍትሄ እንዳልተሰጠ ነው የአካባቢው ነዋሪዎች በቅሬታቸው ለጣቢያችን ያረጋገጡልን። በተጨማሪም ያገዛዙ የግራ ጎን ፍላጭ የሆነው የኦሮሚያ ልዩ ኃይል የሆነው በኮርማሽ ንዑስ ወረዳም ማህበረሰቡ ምንም አይነት አገልግሎት እንዳያገኝና የተለያዩ ጭቆናዎች እንዲደርስ በማድረግ ሰፊውን ድርሻ ይይዛል በማለትም ተናግረዋል። አያይዘውም የፋሽሽቱ አብይ አህመድ ወራሪ ኃይል በደረሰበት ቦታ ሁሉ ማህበረሰቡን በግዳይ ስብሰባ የማስወጣት ሙከራዎች ጤና ጣቢያ ሰብሮ በመግባት ከፍተኛ ዝርፊያ ፈጽሟል። አሁንም ከድርጊታችሁ ታቀቡ አልቻሉም። በዚህ ሰሞንም ያርሶአደሩን የተለያዩ ንብረቶች እየዘረፈና እያወደመ ይገኛል። ለዚህ ሁሉ ማህበራዊ ቀውስ ተጠያቂው ራሱ የብልጽግና መንግስት ነው ሲሉም ተደምጠዋል።